በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተወደዳችሁ የቲክቶክ ቤተሰቦች እንደምን አላችሁ? እኔ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ የአብ የባሕሪ ልጁ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን አሚን። እንደምን አላችሁ የተወደዳችሁ የቲክቶክ ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ ሁላችሁ ቪዲዮዎችን ፎሎ፣ ሸር፣ ላይክ፣ ሰብስክራይብ ስለምታደርጓቸው ሌሎችም ይህን ፔጅ ፎሎ እንዲያደርጉ ስለምታደርጉ አመሰግናችኋለሁ። ዛሬ ደግሞ ሕያው እግዚአብሔር እና ሕያው እንጀራ ዘ ሊቪንግ ጋድ ዘ ሊቪንግ ብሬድ የሚለውን እናያለን ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስምዖን ጴጥሮስ ሊቀ ሐዋርያት የሚባለው ስምዖን ጴጥሮስ ስለ ክርስቶስ እንደዚህ አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ማለት ነው። ይህንን በምን ሁኔታ አለ ብለን የጠየቅን እንደሆነ እንደዚህ ይላል ማቴዎስ 16 ከቁጥር 13 ጀምሮ ላንብብላችሁ። ኢየሱስ በፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥመቆ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንሁ ትላላችሁ አላቸው። ያን ጊዜ ፈጣኑ ቅዱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር የባህሪ ልጅ ነህ አለው፣ ማለት ነው። በጣም ጥሩ። ስለዚህ ሕያው እግዚአብሔር ሊቪንግ ጋድ። በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ደግሞ ክርስቶስ ስለ ራሱ እንደዚህ ይላል። ቁጥር 51፣ ምዕራፍ 6 ቁጥር 51፣ ዮሐንስ ወንጌል። ከሰማይ የወረደ ሕያው እንጀራ እኔ ነኝ። አያም ዘ ሊቪንግ ብሬድ ዛት ኬም ዳውን ፍሮም ሄቨን ይላቸዋል ማለት ነው። ስለዚህ ሊቪንግ ብሬድ፣ ሊቪንግ ጋድ ይለዋል ማለት ነው። እግዚአብሔርን ሕያው አምላክ፣ ሕያው እግዚአብሔር ይልና ክርስቶስን ደግሞ እንግዲህ ክርስቶስ የሕያው እግዚአብሔር ልጅ ሕያው እግዚአብሔር ነውና ራሱን ሕያው እንጀራ አለው ማለት ነው። በጣም የሚደንቅ ንግግር ነው። ይህንን ርዕስ ለምንድን ያነሳሁት ሕያው እንጀራ ወይም ደግሞ የክርስቶስን እውነተኛ ስጋውን እውነተኛ ደሙን መብላት፣ እውነተኛ ስጋውን መብላት እውነተኛ ደሙን መጠጣት፣ ወይም ደግሞ ሪሲቪንግ ዘ ትሩ ቦዲ ንድ ብለድ ኦፍ ጂሰስ ክራይስት ኦፍ ናዝሬት ሁ ኢዝ ኦርድ ኢንካርኔት ስጉው ቃል የሆነውን የኢየሱስ ክርስቶስን እውነተኛ ስጋውን እውነተኛ ደሙን መቀበል በሕይወት የመኖር በሕይወት ያለመኖር ጉዳይ ነው። አንድ ክርስቲያን ክርስቲያን ነኝ በክርስቶስ ሕያው ነኝ ማለት የክርስቶስን ስጋውን ደሙን መቀበል ግድ ይለዋል። ያለዚያ በህይወት የለም፣ ሙት ነው ማለት ነው። ሙት ነው ማለት ነው። እና ይሄ ወሳኝ ረስ ስለሆነ ክርስቶስ ደግሞ እንግዲህ በምሴተ ሐሙስ ወይም ደግሞ ሐሙስ ምሽት የፋሲካው ፋሲካውን ካዘጋጁለት በኋላ ከፋሲካው ድግስ በኋላ ከሐዋርያቱ ጋር ፋሲካውን ከበላ በኋላ መሥዋዕተ ሐዲስን ይኸውም በስጋው በደሙ የሚሆን ሐዲስ ኪዳንን ሰጧቸዋል፣ አሳይቷቸዋል፣ ሰርተዋል። እንዲህ አለ፤ ከዕራት በኋላ እንጀራን አንስቶ ባርኮ ቆርሶ ሰጣቸው ይህ ስጋዬ ነው፣ ሁላችሁ ከእርሱ ብሉ አላቸው። እንዲሁም ከራት በኋላ ምን አደረገ? ጽዋውን ደግሞ አመስግኖ ሰጣቸው እንዲህም አላቸው፣ ሁላችሁ ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው አላቸው። በደሜ የሚሆን አዲስ ኪዳን ነው አላቸው። ይህንን በዮሐንስ ወንጌል ላይ ደግሞ በሰፊው ያብራረዋል ማለት ነው በሰፊው ያብራረዋል። ምን አለ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ። አያም ዘ ሊቪንግ ጋድ ዛት ኬም ዳውን፣ አያም ዘ ሊቪንግ ብሬድ ዛት ኬም ዳውን ፍሮም ሄቨን። የሚገርም ነው። እንዴት ሊቪንግ ብሬድ አለው? ሊቪንግ ብሬድ እንግዲህ በአማርኛው እንጀራ ይላል፣ በእንግሊዘኛው ዳቦ ያው፣ በፈረንጆች ዳቦ እንጂ እንጀራ ስለሌላቸው ነው። ዞሮ ዞሮ እንጀራም ሆነ ዳቦ እኛ ዘወትር የምንበላው እንጀራና ዳቦ የሞተ ነው። ስንዴው ደርቆ ተፈጭቶ እንደገና በስሎ የሞተ ነው። የሞተ ረሃባችንን፣ ለማስታገስ ሥጋዊ ረሃባችን የምንበላው እሱ የሞተ ነው። ነገር ግን ኢየሱስ ክርስቶስ ያ ባርኮ የሰጣቸው እንጀራ ግን ምንድን ነው አለ? ሊቪንግ ብሬድ፣ ሕያው እንጀራ። ሕያው እንጀራ ከእርሱ ለሚበሉት በሕይወት እንዲኖሩ እንጂ እንዳይሞቱ የሚያደርግ ሕያው እንጀራ ነው አለ ማለት ነው። ስለዚህ ዝም ብሎ ተራ እንጀራ ተራ ዳቦ አይደለም ማለት ነው። አያችሁ፣ ተራ እንጀራ ተራ ዳቦ አይደለም። ይሄ መሰረታዊ ጉዳይ ስለሆነ ነው የምንነጋገረው ማለት ነው። በመጽሐፍ ቅዱስ ስለ ሕያው እንጀራና ስለ ሕያው እግዚአብሔር ከተነጋገርን በኋላ ሐዋርያውያን አበው ከሐዋርያት ሥር እግር ቁጭ ብለው ሐዋርያዊነትን የተቀበሉትን ሐዋርያውያን አበው ወይም ደግሞ አፖስቶሊክ ፋዘርስ ስለ ሊቪንግ ብሬድ ወይም ሕያው እንጀራ ምን አሉ የሚለውን እናያለን ማለት ነው። ይሄ በጣም አዘውትረን ደጋግመን ልናነበው፣ አዘውትረን ልንጸልይበት፣ አዘውትረን እግዚአብሔር እንዲገልጽልን ልንማረው፣ አዘውትረን አባቶችን ጠይቀን ልንማረው ከተማርነውም በኋላ ልንኖርበት የሚገባ በሕይወት የመኖር ያለመኖር ጉዳይ ነው። የተወደዳችው የቲክቶክ ቤተሰቦች ይሄን ርዕስ አባቶችን ሊቃውንትን ሂዳችሁ እየጠየቃችሁ ተማሩበት። ለምንድን ነው ክርስቶስ ሕያው እንጀራ እኔ ነኝ ያለ? ዋይ ዘ ሊቪንግ ብሬድ? እንዴ ሰዎች እኮ ተራ ምግብ ነው ይላሉ አደለ? መታሰቢያ ነው ዘላስት ሳፐር፣ ዝም ብሎ እንደ አጋፔ ቁጭ ብሎት በጋራ የሚበሉት ነገር እንጂ መታሰቢያ እንጂ፣ እንዴት ክርስቶስ ሥጋውን ሊሰጠን ይችላል? እንዴት የክርስቶስ እውነተኛ ሥጋው ሊሆን ይችላል ብለው ለማመን የከበዳቸው። ይሄ ምንድን ነው የሚባለው? በእውቀት ላይ ተመስርቶ መጽሐፍ ቅዱስን መረዳት የሚሞክሩ ሰዎች ትራይንግ ቱ አንደርስታንድ ቤዝድ ኦን ዮር ኢንተሌክቹዋል ካፓሲቲ ኢንተሌክቹዋል ካፓሲቲ ይሄ በትሕትናና እግዚአብሔርን የነገረኝ ክርስቶስን የነገረኝ ብሎ በመንፈስ ቅዱስ ከመመርመር ይልቅ በስጋዊ ጥበብ ወይም ኢንቴሌክቹዋል ካፓሲቲ እንመርምር የሚሉ ሰዎች፣ በእውቀት ብቻ የሚያምኑ ሰዎች፣ እምነት ግን የሚከብዳቸው ሰዎች ምን ይሉታል? እንዴት ስጋውን ሊሰጠን ይችላል ብለው ይጠራጠራሉ። ይሄ ግን ሚደንቅ ነገር ነው፣ ሚደንቅ ነገር ነው። እንዴት እንደሚደንቅና እንዴት ትክክለኛ የግዚያ የደመ ክርስቶስ ደመ ወልድ ስጋ ክርስቶስ ደመ እግዚአብሔር ስጋ እግዚአብሔር ደመ መለኮት ስጋ መለኮት እንደሆነ ይህንን በመጽሐፍ ቅዱስም ከመጽሐፍ ቅዱስም በኋላ ደግሞ በሐዋርያት እግር ስር ቁጭ ብለው ከተማሩ ከሐዋርያውያን አበው አስተምህሮ አንጻር ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እና ሌሎች አሃት አብያተ ክርስቲያናት እንዴት የሐዋርያትን አስተምህሮ ተቀብለው የሐዋርያትን ስርዓትና አካሄድ ተቀብለው ይህ እውነተኛው የክርስቶስ ስጋ የክርስቶስ ደም ነፍስ የተለየችው መለኮት የተዋህደው ሕያው እንጀራ መሆኑን በትክክል ለህይወተ ሥጋ ለህይወተ ነፍስ፣ ለፈውሰ ሥጋ ለፈውሰ ነፍስ የተሰጠ መሆኑን ያስተምራሉ ማለት ነው። እርሱን እናያለን መልካም ጊዜ።